የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንደምንከረማችሁ እንደምንዋላችሁ እንደምንሳመሻችሁ በቅድሚያ እንኳን ለ2017 የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ በዓል በሰላም በጤና አደረሰን አደረሳችሁ። ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሦስት መዓልትና ሦስት ሌሊት በመቃብር ቆይቶ ተነስቷል በሚል አንድ ቪዲዮ ይዤ መጥቻለሁና ቪዲዮውን ላይክ ሼር በማድረግ እንድትጀምሩና በቪዲዮ መጨረሻ ላይ ስለ ቪዲዮ ያላችሁን አመለካከት በኮሜንት እንድታሳውቁኝ ለቻናሉ አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ በማድረግ የደወል ምልክቷ መጫንን አይዘንጉም። ጌታችን በከርሰ መቃብር የቆየው ሦስት መዓልትና ሦስት ሌሊት ነው። ሥጋዬ ደግሞ በተስፋ ታድራለች የምለው ቃለ ትንቢት የሚያረጋግጥልን ይሄው ነው። ይህም በመዝሙር 15 ቁጥር 9 ምስጥራዊ ትርጉሙም ወደ መቃብር የወረደ ሥጋዬ በተስፋ ትንሣኤ ሦስት መዓልትና ሦስት ሌሊት በመቃብር አደረ ማለት ነው። ተስፋ ትንሣኤውም በተዋህዶ ከሥጋ ወደ መቃብር የወረደ መልኮት ነው። ነቢዩ ሆሴም ኑ ወደ እግዚአብሔር እንመለስ በሞተ ሥጋ ላይ ሞተ ነፍስን ጨምሮ የፈረደብን እርሱ ነውና እርሱም ይፈውሰናል። ይህም መርገም ሥጋን መርገመ ነፍስን አስወግዶ ከሞቱ ወደ ሕይወት ያሸጋግረናል ማለት ነው። እርሱ ይጠግነናል፣ ከሁለት ቀን በኋላ ያድናል፣ በሦስተኛ ቀን ያስነሳል በማለት ትንሣኤ ክርስቶስ በሦስተኛው ቀን መሆኑን አረጋግጧል። ሆሴዕ ምዕራፍ 6 ቁጥር 12 ይልቁንም ጌታችን ራሱ በመዋዕለ ሥጋዌ ከሽማግሌዎችና ከካህናት አለቆች መጻፎችም ብዙ መከራ ይቀበላልና ይገደል ዘንድ በሦስተኛ ቀን ይነሳም ዘንድ እንዲገባው ለደቀ መዛሙርቱ በግልጽ ተናግረዋል። ይህም በማቴዎስ ምዕራፍ 16 ቁጥር 21 ተጠቅሷል። በገሊላም ሲመላለሱ ወልደ እጓለ እመሕያው ክርስቶስ በሰዎች እጅ አልፎ ይሰጥ ዘንድ አለው ይገድሉታልን በሦስተኛውም ቀን ይነሣል ብሏቸዋል። ይህም በማቴዎስ ምዕራፍ 17 ቁጥር 20 ላይ ተጽፏል። ጻፎችና ፈሪሳውያንም ምልክት በጠየቁት ጊዜ ክፉና አመንዝራ ትውልድ ምልክት ይሻል ከነቢዩም ከዮናስ ምልክት በቀር ምልክት አይሰጣውም። ዮናስ በአሳ አምባሪ ሆድ ሦስት ቀንና ሦስት ሌሊት እንደነበረ እንዲሁ የሰው ልጅ ወልደ ኤጓለ መሃያው ክርስቶስ በምድር ልብ ሦስት ቀንና ሦስት ሌሊት ይኖራል ብሏቸዋል። ይህም በማቴዎስ ምዕራፍ 12 ከቁጥር 35 እስከ 40 ተጽፏል። ሦስት ማዓልትና ሦስት ሌሊት የሞላው እንዴት ነው የሚል ጥያቄም ሊነሳ ይችላል። ጌታ በከርሰ መቃብር የቆየው ሦስት ማዓልትና ሦስት ሌሊት ነው። ይህንንም ለመረዳት ዕብራውያን ዕለታትን እንዴት እንደሚቈጥሩ ማወቅ ያስፈልጋል። እኛ በአገራችን የሌሊቱን ሰዓት መቁጠር የምንጀምረው ከዋዜማው ከምሽቱ አንድ ሰዓት ነው። የቀኑን ሰዓት መቁጠር የምንጀምረው ደግሞ ከማሌዳው አንድ ሰዓት ጀምሮ ነው። የሌሊቱ ሰዓት የሚያልቀው ከማሌዳው 12 ሰዓት ሲሆን፣ የቀኑ ደግሞ ከምሽቱ 12 ሰዓት ሲሆን እንደሆነ በግልጽ ይታወቃል። የቀኑም የሌሊቱም ሰዓት ተደምሮ 24 ሰዓት ይሆናል። ሁሉም ሰዓት ዕለቱን ይወክላል። ለምሳሌ አንድ ሰው እሁድ ዕለት ከ24ቱ ሰዓት በአንዱ ብወለድ እሁድ ተወለደ ነው የሚባለው ጠዋትም ተወለደ ማታ እሁድ ነው። ብሞትም እሁድ ሞተ ነው የሚባለው። ዕለቱ በሚጀምርበትም ሰዓት ሆነ በሚያልቅበት ሰዓት ድርጊቱ ብፈጸም እያ ሰዓት አንድ መዓልትና አንድ ሌሊት ተብሎ ይቆጠራል። አውሮፓውያን አንድ ብሎ ሰዓት መቁጠር የሚጀምሩት በእኛ አቆጣጠር ከሌሊቱ 7 ሰዓት ነው። እስከ 24 ይቆጥሩና በእኛ አቆጣጠር ከሌሊቱ 6 ሰዓት ሲሆን ይጨርሳሉ። 24 ሰዓት ሲሆን ዜሮ ይሉና እንደገና አንድ ብሎ መቁጠር ይጀምራሉ። በሌላ አነጋገር ከሌሊት እስከ ሌሊት ይቆጥራሉ። አሜሪካውያን ደግሞ በእኛ ከሌሊቱ ሰባት ሰዓት ሲሆን አንድ ብሎ ይጀምሩና በእኛ ከቀኑ ስድስት ሰዓት ሲሆን አስራ ሁለት ሰዓት ብሎ ይጨርሳሉ። ከዚህም በእኛ አቆጣጠር ከቀኑ ሰባት ሰዓት እንደገና አንድ ብሎ ይጀምሩና በእኛ ከሌሊቱ ስድስት ሰዓት ሲሆን አስራ ሁለት ብለው ይጨርሳሉ። ዕብራውያን ግን ዕለትን መቁጠር የሚጀምሩት ከዋዜማ ማለትም ከአውሮፓውያን ከ17 ሰዓት በአሜሪካውያን ከአምስት ሰዓት ፒኤም በእኛ ደግሞ ከምሽቱ 11 ሰዓት ጀምሮ ነው። ከዚህ ሰዓት ጀምሮ እስከ ቀኑ 11 ሰዓት ድረስ 24 ሰዓት ቆጥረው አንድ ቀን ይላሉ። ከላይ እንደተገለጠው እያንዳንዱ ሰዓት የዕለቱ መዓልትና ሌሊት ይወክላል። በዚህ መሠረት ጌታችን ከመስቀል ወርዶ የተቀበረው አርብ ቅዳሜ ከመግባቱ በፊት ነው። አርብ ዕለቱ የምጀምረው ከዋዜማው ሐሙስ በእኛ አቆጣጠር ከቀኑ 11 ሰዓት ጀምሮ ነው። ስለዚህ ጌታ የተቀበረው በአርብ 24 ሰዓት ክልል ውስጥ በመሆኑ እንደ አንድ ማዕልትና ሌሊት ይቆጠራል። ሁለተኛው ደግሞ አርብ ከቀኑ 11 ሰዓት ጀምሮ እስከ ቅዳሜ ቀን 11 ሰዓት ድረስ ያለው ነው። ሶስተኛው ቀን ደግሞ ቅዳሜ ከቀኑ 11 ሰዓት ጀምሮ እስከ እሁድ ቀን 11 ሰዓት ድረስ ያለው ነው። በዚህ በኋላ የሰኞ ምሽት ይገባል። ጌታ የተነሳው በሦስተኛ ቀን እሁድ መንፈቀ ሌሊት ላይ እንደሆነ በግልጽ መጽሐፍ ቅዱስ ያስተምረናል። ጌታ እንዴት ተነሳ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳ በታላቅ ኃይልና ሥልጣን ነው። ይህ ኃይልና ሥልጣን የባሕሪ ገንዘቡ ነው። ይህንንም ነፍሴን ደግሞ አነሳት ዘንድ እምሰውነቴን ከሞት አነሳት ዘንድ እኖራለሁና በፈቃዴ እሞት አለሁ። ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ነፍሴም በፈቃዴ ከሥጋዬ ለይቼ በገነት ሥጋዬም በመቃብር አኖራቸዋ አለው እንጂ ከእኔ ማንም አይወስዳትም። ወይም ያለኔ ፈቃድ የምፈጸም ምንም ነገር የለም ማለቱ ነው። ላኖራት ማለት ነፍሴን በገነት ሥጋዬም በመቃብር ላኖራቸው ማለት ነው። ሥልጣን አለኝ ደግሞም፣ ላነሳት ነፍሴን ከሥጋዬ አዋህጄ ላነሳት ሥልጣን አለኝ ማለቱ ነው። ይህንንም አስቀድሞ ተናግሮታል ይህም በዮሐንስ ወንጌል ምዕራፍ 10 ከቁጥር 17 እስከ 18። ነቢዩ ኢሳይያስ ተጨነቀ ተሰቃየም፣ አፉንም አልከፈተም፣ ለመታረድ እንደምነዳ ጠቦት፣ በሸላቶቹም ፊት ዝም እንደምል በግ እንዲሁ አፉን አልከፈተም በማለት መናገሩ ኢየሱስ ክርስቶስ በፈቃዱ እንደሚሞት የሚያጠያይቅ ትንቢት ነበር። ይህም በኢሳያስ ወንጌል ምዕራፍ 53 ቁጥር 7። ሐዋርያ ቅዱስ ጴጥሮስም ከዚህ የሚመሳሰል ቃል ተናግሯል። ይህም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 28። በዚህ ዓይነት ነቢያትም ሐዋርያትም የተናገሩለት ኢየሱስ ክርስቶስ በኃይሉ በሥልጣኑ ሞትን ድል አድርጎ ሙስና መቃብርን አጥፍቶ ተነሥቷል። እርሱ የትንሣኤና የሕይወት ባለቤት ነውና በማለት በዮሐንስ ምዕራፍ 11 ቁጥር 25 ላይ ተጽፎ እናገኘዋለን። ይህ እንዲህ ከሆነ ሐዋርያ ቅዱስ ጴጥሮስ የሕይወታችንን ራስ ገደላችሁት፣ በማለት አይሁድን ከወቀሳቸው በኋላ እርሱን ግን እግዚአብሔር ከሙታን አስነሳው፤ ለምን እንደዚህ አለ የሚል ጥያቄ ይነሳ ይሆናል። ይህንን ኃይለ ቃል በመያዝ አብ አስነሣው እንጂ በራሱ አልተነሣም፣ የሚሉ አሉና እነዚህም ትርጓሜውን ያልተረዱ ምስጥሩን ያላስተዋሉ ሰዎች ናቸው። ሐዋርያው እግዚአብሔር አስነሣው ያለው እግዚአብሔር የሚለው ስም የሦስቱ መጠሪያ እንጂ የአብ ብቻ አለመሆኑን ስለሚያውቅ ነው። ምክንያቱም ወልድም እግዚአብሔር ተብሎ ይጠራልና ይህም በዮሐንስ ምዕራፍ 1 ቁጥር 1 በሐዋርያ ሥራ ምዕራፍ 20 ቁጥር 28 ተጽፏል። መንፈስ ቅዱስም እግዚአብሔር ተብሎ ይጠራል። ይህም በዮሐንስ ወንጌል ምዕራፍ 1 ቁጥር 2 ላይ ተጽፏል። ሥላሴ በፈቃድ አንድ በመሆናቸው አንዲት በሆነች በአብ በራሱና በመንፈስ ቅዱስ ፈቃድ እና ሥልጣን የተነሣ አንድም ወደ መቃብረ ወደ ሥጋ መለኮት የተዋሕዶ ስለሆነ ተነሣ። ኢየሱስ ክርስቶስ የእግዚአብሔር በመሆኑ ተነሳ ተብሎ ይተረጎማል ይታመናልን። ትንቢተ ነቢያትም የሚያረጋግጥልን ይህኑ ነው። እግዚአብሔርም ከእንቅልፍ እንደምነቃ ተነሳ፣ የወይን ስካር እንደ ተወው እንደ ኃያልም ሰው ጠላቶቹንም በኋላያቸው መታ። ለምን በአዲስ መቃብር ተቀበረ? በእስራኤል ባህል የአባቶቻቸው አጽም ታረፈበት መቃብር የመቀበር ልማድ አላቸው። ዮሴፍ በግብፅ የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱት ብሎ ያማላቸው የአባቶቹ የአብርሃምና የይስሐቅ የያዕቆብም አጽም ታረፈበት ለመቀበር ፈልጎ ነው። ይህም በኦሪት ዘፍጥረት ምዕራፍ 50 ቁጥር ሃያ አምስት ላይ በቤቴል የነበረው ሽማግሌ ነቢይ በሞቱ ጊዜ የእግዚአብሔር ሰው በተቀበረበት መቃብር ቀበሩኝ፣ አጥንቶችንም በአጥንቶቹ አጠገብ አኑሩ ብሏል። እንጌታችን የተቀበረው እንደ እስራኤል ባህል የቅዱሳን አጽም ካረፈበት ሳይሆን ማንም ካልተቀበረበት ከአዲስ መቃብር ነው። ይኸውም ዮሴፍ ለራሱ ያዘጋጀው ነው። ዮሴፍም ስጋውን ይዞ በንጹሕ በፍታ ከፈነው፣ ነው ከዓለት በወቀረው በአዲሱ መቃብርም አኖረው፣ የመቃብሩን ደጃብ ታላቅ ድንጋይ አንከባሎ ሄደ፣ ይላል መጽሐፍ ቅዱስ በማቴዎስ ምዕራፍ 27 ቁጥር 59። ይህም የሆነው እርሱ ባወቀ በእርሱ ጥበብ ነው። እንዲህም በማድረጉ አይሁድ ለትንሣኤ ምክንያት እንዲያበጁለት አድርጓቸዋል። በብሉይ ኪዳን እንደተጻፈው ከነቢዩ ከኤልሳዕ መቃብር ተቀብሮ የነበረው ሰው የነቢዩ አጥንት በነካው ጊዜ በተአምር ተነስቷል። እንግዲህ ጌታችንም ከአንዱ ቅዱስ መቃብር ተቀብሮ ቢሆን ኖሮ ሞትን ድል አድርጎ በምነሳበት ጊዜ በራሱ አልተነሳም የቅዱሱ አጽም ያስነሳው ባሉት ነበር። ይህንን ምክንያት ለማጥፋት ነው በአዲስ መቃብር የተቀበረው። እንዴት በዝግ መቃብር ተነሳ? ይህ ጥያቄ የብዙዎቹ ሲሆን ጌታችንን ዮሴፍ፣ ኒቆዲሞስ ገነዘው ከቀበሩት በኋላ የካህናት አለቆች፣ ፈሪሳውያን ወደ ጲላጦስ ተመልሰው ጌታ ሆይ ያ ሰው ወይም ክርስቶስ እየተባለ የምጠራው ገና በሕይወቱ ሳለ ከሶስት ቀን በኋላ እነሳለሁ እንዳለ ከዛ ላይ አለን። እንግዲህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋለኛ ይቱ ስህተት ከፊተኛ ይቱ ይልቅ የከፋች ትሆናለችና መቃብሩ እስከ ሶስተኛው ቀን ድረስ እንድጠበቅ እዘዝ አሉት። ጵላጦስም ጠበቆች አሏችሁ እንዳወቃችሁ አስጠብቁ አላቸው እነርሱም ሄደው ከጠበቆቹ ከጠባቆቹ ጋር ድንጋዩን አትመው መቃብሩን አስጠበቁም በታላቅ ድንጋይ የተገጠመው መቃብር ድንጋዩን እንደታተመ ክርስቶስ ሞትን ድል አድርጎ ተነስቷል ይሄውም ምንም የማያግደው መለኮት በተዋህዶ ከሥጋ ጋር በመቃብር ስለነበረው ቅዱስ ቄርሎስ እንደ እንደተናገረው በተዋህዶ ቃል ገንዘብ ለስጋ የስጋም ገንዘብ ለቃል በመሆኑ ነው። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገሉት ሲፈልጉ እያዩት ይሰወርባቸዋል፣ ከእጃቸውም ይወጣ ነበር። በመካከላቸው አልፎ ሲወጣ አያዩትም ነበር ይህም የሆነው እንደ ነፍስና ሥጋ ተዋህዶ መለኮት ሥጋን በመዋህዱ ነው። ከትንሣኤ በኋላም ከአንዴም ሁለት ጊዜ በተዘጋ ቤት በሩ ሳይከፈትለት የገባው ለዚህ ነው። በልደቱም ጊዜ መቤታችን ቅድስት ድንግል ማርያም በድንግልና እንደ ታተመች የተወለደው ለዚህ ነው። ይህም በኢሳይያስ ምዕራፍ 7 ቁጥር 14 በማቴዎስ ምዕራፍ 1 ቁጥር 2023 በሉቃስ ወንጌል ምዕራፍ 2 ከቁጥር 6 እስከ 7 በሰፊው ተጽፏል። መቃብሩን ማን ከፈተው? ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው መግነዝ ፍቱልኝ መቃብሩን ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው፣ ለምንስ ተከፈተ የሚል ጥያቄ ይነሳ ይሆናል። በወንጌል እንደተጻፈው የአይሁድ ሰንበት ቀዳሜ ካለፈ በኋላ እሁድ በማለዳ ፀሐይ ሲወጣ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሶሎሜም ሽቱ ሊቀቡት ወደ መቃብሩ መጥተው ነበር። ትልቁ ጭንቀታቸው ድንጋዩን ከመቃብሩ ደጃፍ ማን ያንከባልልናል የሚል ነበር። ድንጋዩ እጅግ ትልቅ ነበርና አሻቅበውም አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብቶ ነጭ ልብስና የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ በጎልማሳ አምሳል የተገለጠላቸው የጌታ መልአክ ነው እርሱ ግን አትደንግጡ የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ ተነስተዋል በዚህም የለም አላቸው ጌታችን በዝግ መቃብር ከተነሳ በኋላ ባዶ የነበረውን መቃብር የከፈተው ይህ የጌታ መልአክ ነው። የከፈተበትም ምክንያት በእምነት የመጡ እነዚህ ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ለማለት ነው። አንድም ትንሣኤው እንዳይጠራጠሩ ነው። በቅዱስ ማቴዎስ ወንጌልም በሰንበትም መጨረሻ የመጀመሪያዊቷን ቀን ሲነጋ መግደላዊት ማርያም ሁለተኛ ይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማ ስለወረደ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባለው በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበር። ጠበቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንደምትሹ አውቃለሁኝና እንደ ተናገረ ተነሥቶአልና በዚህም የለም የሚል ተጽፏል። ይህም በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 እስከ ስድስት ደቀ መዛሙርቱ በእርግጠኝነት ትንሣኤውን ያመኑት መልአኩ ወደ ከፈተው መቃብር ገብተው መግነዙን ካዩ በኋላ እንደሆነ በዮሐንስ ወንጌል ምዕራፍ 20 ቁጥር ሰባት ላይ በሰፊው ተጠቅሷል። የዛሬውን የክፍል አንድ ዝግጅትን በዚሁ አበቃለሁ። በሚቀጥለው በክፍል ሁለት እስከምንገናኝ ድረስ መልካም የትንሣኤ በዓል ይሁንልን። በድግ መልካም በዓል። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር።